የታይሮይድ ችግሮች መሃንነት ሊያስከትሉ ይችላሉ? የታይሮይድ ችግር እና መሃንነት። ብዙ ኢትዮጵያውያን በአዮዲን እጥረት ችግር ምክንያት የታይሮይድ ችግር ያጋጥማቸዋል ይህም የመሃንነት መንስኤ ነው። እንደ ሃይፖታይሮይዲዝም ያልተሰራ ታይሮይድ እና ሃይፐርታይሮዲዝም ከመጠን በላይ አክቲቭ ታይሮይድ ያሉ የታይሮይድ ችግሮች በወንዶችና በሴቶች ላይ መሃንነት ያስከትላሉ። ያልታከመ የታይሮይድ ዲስኦርደር በሴቶች ላይ የማዘግየት ችሎታንና በወንዶች የወንድ የዘር ፍሬ ጥራት ላይ ጣልቃ ሊገባ ይችላል። የታይሮይድ ችግር እና መሃንነት ምልክቶች የሴቶች ምልክቶች፣ መደበኛ ያልሆነ የወር አበባ፣ የመፀነስ ችግር፣ የፅንስ መጨንገፍ አደጋ። የወንዶች ምልክቶች፣ የኤድ ችግሮች፣ የወንድ የዘር ፍሬ ብዛት ዝቅተኛ፣ የወሲብ ፍላጎት መቀነስ። የታይሮይድ ችግርን ለተሻሻለ የመራባት ችግር መፍታት የታይሮይድ ዲስኦርደር ቀደም ብሎ መመርመር እና ህክምና ሊረዳ ይችላል። የታይሮይድ ሆርሞን ምትክ ሕክምና ሆርሞኖችም መደበኛ እንዲሆን እና የወሊድ መጨመርን ሊያሳድግ ይችላል። እንደ ውጥረት አስተዳደር፣ ጤናማ አመጋገብ እና የአካል ብቃት እንቅስቃሴ ያሉ የአኗኗር ዘይቤ ለውጦች። በኢትዮጵያ ምርጥ የወሊድ ሆስፒታል አማክር። በአዲስ አበባ የሚገኙ የመራባት ክሊኒኮች ለታይሮይድ እና ለመካንነት ግላዊ ህክምናዎችን የሚመክሩ የወሊድ ስፔሻሊስቶች ይሰጣሉ። ቴሪ ከና ዋይክ ሴር ኮመን ለበለጠ አስደሳች ቪዲዮዎች የዩትዩብ ቻናላችንን ይመዝገቡ።